ኪንታሮት እንትን ለማለት ማታ ማታ ራታችንን ስንበላ የአንጀት ድርቀትን የሚከላከሉ ምግቦችን ብንበላ ኪንታሮትን በቀላሉ ልናስታግሰው እንችላለን። ግን ከሳሙና ውጭ በምን ማጠብ ይቻላል? ቱቦ የሚባለው ነገር ሙሉ ለሙሉ ይወጣና ይገለበትና ይታጠፋል። በሚታጠፍ ሰዓት ጠቅላላ አልመለስ ይላል። በቃ በዛ ሰዓት ጨው ውሃ መዘፍዘፍ አለ። እንደገና ደግሞ በባህላዊ ህክምና በጣም ህመም ባለው ሁኔታ የሚሰጥ መድኃኒቶች አሉ እና ራስን በቃ እስከ መሳት የሚያደርሱ ከባድ ከባድ የሆኑ መድኃኒቶች አሉና፣ አይነት መድኃኒቶች ያስወግዷቸዋል። ያየሁት ያመንኩት ብዙዎች የመሰከሩለት ሀሳብ ስለሆነ በየቀኑም አንድ ሰው ሁለት ሰው እየወሰደ ሰላም የሚያገኝበትም ነገር ስለሆነ ይህን በደንብ አስተውሉ። ሰላም ሰላም፣ ጋሮ ተከታታዮቼ፣ እንዴት ናችሁ? ማሜ ነኝ። እንደተለመደው ዛሬም ከበቀለ ጋር በድጋሚ ተመልሰን መተና ስለኪንታሮት፣ ለኔም አዲስ የሆነውን ሁላችንም ቢ የምታውቁት ሰው ልትኖሩ ትችላላችሁ። ልት ስለሚባል አዲስ ቅጠል ደግሞ አዲስ ነገር ሊነግረን እዚህ አጠገባችን ተገኝተዋል። በቀለ ስለመጣ ስላገኘን እጅግ በጣም ደስ ብሎኛል። እንኳን ደህና መጣቅ። እንኳን ደህና ቆያችሁኝ። እንግዲህ በቆይታችን ብዙ አልተገናኘንም። እንግዲህ ያው ብዙ ኮሜንቶችን አነባለው ጻፉም ያልናቸው እኛ ነን እና አሁንም ጻፉ ሁለተኛ ደግሞ ዳይሬክት ዘጋም ከጻፋችሁ ደግሞ የኔ ዋትስአፕ ነምበር ስላለ እኔንም አማክራችኋለሁ ዛሬ ስለ ኪንታሮት ኪንታሮት ምንድነው መብቴዎስ ምንድነው ኪንታሮትንስ እንዴት እንደ ህመም አብሩን ቢፈጠር ማንኛውም ሰው ላይ የሚፈጠር ነገር ነው ኦር ደግሞ በዘር ወይ ደግሞ በደም ታይፕ ወይ ደግሞ እርግማን አይደለም። ይሄ በአኗኗር ውስጥ በድካም የሚመጣ የጤና ችግር ነው። ግን እንዴት እንጠብቀዋለን የሚለውን ነገር ስለሆነ የምንወያየው ግልጽነት በጣም ለጤና ጠቃሚ ስለሆነ በግልጽ መነጋገር ነው። ከባሰ በኋላ ወደ ሌላ የጤና ችግር ውስጥ ከመግባት ገና በጅምሩ መወያየት ነው። ምክንያቱም ኪንታሮት ማለት እንግዲህ ያው በአብዛኛው ሰው የትኛውም ሰውነታችን ላይ ይፈጠራል። ግን ሞር የሚታወቀን ሴንሲቲቭ ፓርት ላይ ሲወጣ ይከብዳል ኪንታሮት እና በአብዛኛው ደግሞ የእግር መዳፍ ላይ እና እንግዲህ ሁለተኛ ደግሞ የሰውነት አካላችንን ራሱ አንዳንዴ እንዲህ በይፋ ለመጥራት የምናፈር ማህበረሰቦች ነን እና ለአስተምሮ ደግሞ እንዲሆን በግልጽ መነጋገር አለብን። እና ኪንታሮት በአብዛኛው እግር መዳፍ ላይ ይወጣል፣ ቆዳ ላይ ይወጣል፣ መቀመጫችን ላይ ይወጣል። ማህፀን ጫፍ ላይ ይወጣል እና የብዙ ነገር የጤናችን ችግር አሁን ላይ የሆነ ያለው ኪንታሮት ነው። ኪንታሮት እያደገ ሲሄድ ወደ ካንሰርም የማደግ ባህሪ ያለው እስፔሻሊ አራተኛ አምስተኛ ደረጃ ሲደርስ። ኪንታሮት ውስጣዊና ውጫዊ ይባላል። እንግዲህ ውስጣዊ የሚባለው እንግዲህ ኪንታሮት የትኛው ነው? ይሄ ሽንት ቤት ስንገባ የፊታችን ማሰሪያ ሪላክስ ያደርጋል፣ መስመር አለው። ከዛ በታች ያለው እስከ ወፍራም አንጀት ያለው ፓርት ላይ የሚወጣው ኪንታሮት ውስጣዊ ይባላል። ከዛ በላይ እና የትኛውም የቆዳችን አካል ላይ እግራችን ላይ የሚወጣው ጸጉራችን ውስጥ የሚወጣው ኪንታሮት ውጫዊ ይባላል። እንግዲህ ይሄ ሳይንሱ የሚለው ነገር አለ፣ የሚመጣበትን ባህላዊ መንገድም የሚለው አለ። እኛ አሁን ሞር ጊዜያችንን ለመጠቀም ወደ መብቴውና ስለ ባህሪ ማውራት መወየት አለብን። እንግዲህ በአብዛኛው ኪንታሮትን እንትን ለማለት ማታ ማታ ራታችንን ስንበላ የአንጀት ድርቀትን የሚከላከሉን ምግቦችን ብንበላ ኪንታሮትን በቀላሉ ልናስታግሰው እንችላለን። ግን አያድንንም። የሚያድነው ፓርት ህክምናው ይሄ ትሪትመንት ነው። እና ደግሞ በአብዛኛው ሰዎች ውሃ የመጠጣት ልምዳችን ብዙም አይደለም። ውሃን ማዘወተር ነው። ውሃን ደግሞ የምናዘወትረው ቀኑን ሙሉ ሁለት ሊትር ውሃ ይዞ መንቀሳቀስ አይደለም። ጠዋት ጠዋት ከቁርስ በፊት ከአንድ ብርጭቆ ጀመረን እስከ ሶስት ብርጭቆ ከሶስትም በአልፍ ደግሞ ጥሩ ነ አይመከርም፣ ከዛ በላይ ይህን ስናደርግ ሁሉን አይነት አሁን ላይ የጤና ችግር ሆኖ የመጡብን የጤና ችግሮችን ከኪንታሮች ጀምሮ መከላከል እንችላለን። ውሃ የመጠጣት ልማድ ኢቨን የቀን ውሏችንን በጣም በቃ ያቀልልናል። ውሃ መጠጣት እና ጠዋጠዋ ከቁርስ በፊት ይህን ብናደርግ ሁሉ ሰው ይሄ ቢያደርግ በጣም አሪፍ ነው። ኪንታሮት ደግሞ እድሜ እየጨመረ ሲሄድ በጣም ተጽዕኖ ይፈጥራል። በተለይ ደግሞ ለእናቶች በጣም ከባድ ነው፣ በምጥ ሰዓት የሚፈጠረው ኪንታሮት። እንግዲህ ጠቅላላ በአሁኑ ሰዓት ለሌላ በሽታዎች ያስተባብርብናል፣ በቀላሉ እንድንጎዳ ያደርገናል። በአሁኑ ሰዓት ነርቭ ለሚባለው በሽታ እንግዲህ የመጀመሪያውን ድርሻ የሚይዘው ኪንታሮት ነው። እንግዲህ ቅድም እንዳልኩሽ ኪንታሮት ደረጃው እያደገ ሲሄድ፣ ሁለተኛኛ ትሪት የምናደርግበት ጤናችን የምንጠብቅበት መንገድ በአብዛኛው ሰው ጽዳት መጠበቅ ማለት ኪንታሮት ይወጣብንን ስፔሻ ይሄ ፊንዲታ አካባቢ እና ማህፃን አካባቢ ህመም ሲሰማን ያጸዳ ነው ይመስለንና በቀን ሁለቴ ሶስቴ በሳሙና እናጥበዋለን። ግን ያ አይመከርም። ፍጹም እዛ አካባቢ ላይ ሳሙና መንካት ያለበት ምናልባት ሻወር ስንወስድ ሌላው አካላችን ላይ የሚያርፈው ሳሙና በእጥበት መልክ ይንካው እንጂ ፐርፐዝሊ አላማ አርገን እሱን ብቻ ለማጽዳት ብለን እዛ ጋር የትኛውንም የሳሙና ዘር ማሳረፍ የለብንም። እኔ የምመክራችሁ ኪንታሮትን እንግዲህ እንደ ጤና አጠባበቅ ከእሱ ጋር ቢኖርም በሰላም አብሮ ለመኖር ካስፈለገ ማለት ነው። ያ ሳይሆን እንግዲህ በባህል ህክምናው ምን ምን ቢደረግ ኪንታሮት ከላያችን ላይ ማዳን ኦር ደግሞ ምንም ህመም ነገር ሳይሰማን ስራችንም ላይ ጫና ሳይፈጥርብን ህይወታችንም ላይ ጫና ሳይፈጥርብን እንደ ህመምም ላያችን ላይ ሳይታይ እያለ እራሱ በሰላም መኖር የሚቻልበትን መንገድ በደንብ ዲስከስ እናደርጋለን። ማጠብ ቢፈለግ ከሳሙና ውጭ በምን ማጠብ ይቻላል ላይ አሁን ማጽዳትና መታጠብ ካለበት በምን መታጠብ ይቻላል? አሁን እንግዲህ ያው ማጠብ ግዴታ ነው፣ ግን ሳሙና አያስፈልገውም እዛ ጋር እና ህመምም ሲፈጠር በጨው የሚዘፈዘፉት ነገር እስካሁን ድረስ እንግዲህ ያው እኔ በጣም ኪንታሮት ላይ ከአንድ ተቋም ጥናት አድርጌበታለሁ ከሚለው በላይ ኦር ደግሞ ካረገ እኩል እንደ አንድ ግለሰብ ሰዎችን ፐርሰናሊ በእይታው በንግግርም በጣም ብዙ ነገር እንግዲህ ወደፊትም አብረክታለሁ ብዬ አስባለሁ። ማጽዳት ሲባል በውሃ ሰው መታጠብ ይቻላል፣ በኖርማል ውሃ። ውሃውም ደግሞ ብዙ ጊዜ ምንም የሞቀ መሆን የለበትም። ይሄ ሩም ቴምፕሬቸር የሚባለው ውሃ መቀዝቀዝም የለበትም፣ በኖርማል ውሃ። እጥበትም ሲባል ደግሞ በቀን አስር ጊዜ አደለ የሚታጠብ። ሰው ሽንት ቤት ሲገባ ውሃ ቢጠቀም መቶ ፐርሰንት ይመከራል። ለምሳሌ ከሶፍት ከተለያዩ መጸዳጃዎች ውሃ ይመከራል። ያ ውሃ ግን ውስጡ ምን መሆን አለበት? ኖርማል ቅዝቃዜው ኖርማል መሆን አለበት። በጣም በረዶ ውስጥ አስቀምጦ ለጊዜው በጣም ደስ ይላል፣ በቅዝቃዛ ሰው ሲታጠብ በጣም ደስ ይለዋል፣ ይታገሰዋል ህመሙ፣ እርካታም አለው። ግን ያ ሲሆን ኪንታሮት በአብዛኛው የሚከሰተው ሀፕን የሚያደርገው ፊንጢጣ ዙሪያ ነው። እዛ አካባቢ ደግሞ አብዛኛው ነገሮቻችን እዛው አካባቢ ነው ያሉት፣ ለወንድ ልጅ የሽንት ቱቦ ዛጋን ያለው የዘርፍሬ ዛጋን ያለው፣ ለሴ ልጅ ማህፀን ኤሪያ ነው እዛ ጋር የሚፈጠረው የትኛውም ሙቀትና ቅዝቃዜ ከአቅም በላይ ሲሆን በሂደት የሽንት ቱቦ ላይ ችግር ያመጣል። ያም ቅዝቃዜ ያም የጨው ባህሪ ማህፀንም ጋር ስንሄድ እንደዛው ተጽዕኖ አለው እና በደንብ ጥንቃቄ ማድረግ አለብን። ልክ ሰው ለአይኑ የሚጠነቀቀውን ያህል ጠዋት ተነስቶ አንድ ሰው ብዙ ትሪት ያደርጋላል? ሆነ ወደ ወደ ስራም ሲሄድ የሆነ ቦታም ሲሄድ ምግብም ሲበላ እንደዛ ሁሉ ስንታመን ብቻ እስፔሻሊ ስፔሻ የመቀመጫችንን ጥቅም የምናቀው ለጤናችን የሰውነታችን ሚዛን መጠበቂያ ያለው እዛ ጋ ነው። እንደውም በአባባል ምድ ይባለው ፈስ ያለበት ዝላይ አይችልም ይባላል። ምክንያቱም ፈስ ያለበት ዝላይ አይችልም ማለት ፈስ ካለበት መዝለል አይችልም። እንግዲህ አንዳንዴ ከሳይንስ በላይ የሚናገሩ የሚያስተምረው አባብሎች አሉ። እኛ እናስተውላቸውም እንጂ እና ራስ ያለበት ዝላይ አይችልም ማለት እዛ ጋ ኦልሬዲ ሚዛን መጠበቂያ ነው። ሲዘን ለአንድ ሰው ሚዛኑ መጠበቅ አለበት እንጂ ወይ ወደ ጎን ወደፊት ይደፋል። እንግዲህ ያ ኤሪያ ማለት ምንድን ነው? ሚዛናችንን መጠበቂያ ነው። እንበልና ኪንታሮት አምስተኛ ደረጃ ደርሶ ወደ ውጭ ወጥቶ አልመለስ ካለ አንድ ሰው ቆሞ መሄድ አይችልም። አምሳ ደረጃ አራተኛ ደረጃ አደረሰ ማለት ኪንታሮት ወደ ውጭ ይወጣና አልመለስ ይላል። እንግዲህ የውስጥኛ የፊንጣቱቦ የሚባለው ነገር ሙሉ ለሙሉ ይወጣና ይገለበትና ይታጠፋል። በሚታጠፍ ሰዓት ጠቅላላ አልመለስ ይላል። በቃ በዛ ሰዓት ያን ጊዜ ሐኪሞች እንደውም እንደማይቻል ሰርጀሪ፣ ራሱ እንደማይሞከር ሰርጀሪ ራሱ ብዙ ጥሩ እንዳልሆነ አድቫይዝ የሚያደርጉት በስተት ደግሞ አንዳንድ ሰዎች በባህል ምን በለው በህክምና የኪንታሮትን እብጠቱን ምን ያደርጋሉ? በሰርጀሪ ይድናል የሚል እምነት አለ፣ ግን አይደለም፣ አይድንም። ኪንታሮት ደግሞ በአብዛኛው ተካብኝ ይባላል፣ አይተካም። ኪንታሮት አንዱ ዋናው የመጀመሪያው አክቲቭ የሆነውን በባህላዊ መንገድ ብታስወጡት፣ ሌላ ጥቃቅናሉ ዙሪያውን የሚወጡ እነሱ ናቸው። ቀናቸው ሲደርስ ራሳቸውን ችለው ሀፕን የሚያደርገው እንጂ ተክቶ አይደለም። እና ቅድም እንዳልኩሽ ውስጣዊ እና ውጫዊ ከሆነ ውጫዊ ማለት ይህ ፊንጢጣ ዙሪያ ከላይ እንደ ነጠብጣብ ቢሆንና ቀኑ ሲደርስ እያበጠ የሚከሰተው ኪንታሮት ነው። ውስጣዊ ደግሞ የሚባለው በአብዛኛው ኪንታሮት ውስጣዊ ሲባል ሰዎች ሆድ ውስጥ ነው ያለው የሚል አባባል አለ። ምናልባት በሂደት በመረዳት በመመራመር ነገሮችን ማስተካከል እንችላለን። እኔ እንደተረዳሁት ኪንታሮት ሆድ ውስጥ አለ ብዬ አላምነው ያለው ቅድም እንደነገርኩሽ ይሄ የፊንጢጣችን ማሰሪያ ከዛ ጀምሮ እስከ ወፍራሙ አንጀት ያለው የፊንጢጣ ግድግዳ ላይ ያለው ኪንታሮት ነው ለእኔ ውስጣዊ ብዬ ነው። እዛ ጋር ኪንታሮት ሲፈጠር ህመሙ ምን አለ አሁን ለምሳሌ እግራችን ላይ እንቅፋት ቢመታ ንፊቱ እላይ ይሰማናል። እንደዛ ሁሉ እዛ ጋር የሚፈጠረው ህመም ስሜት ነው እንጂ አንጀታችን ውስጥ የሚታወቀን ኖርማሊ የኪንታሮት ስሩ መሰረቱ እዛ ጋር አይደለም። የሰው ልጅ የአንጀት ድርቀት የሚገጥሙ በኪንታሮት ምክንያት የወገብ የሚገጥሙ በኪንታሮት ምክንያት ኪንታሮት ከእኛ ጋር በጣም ሲፈጠር እስከ ራሳችን እስከ አናታችን ድረስ ይሰማናል፣ ሰውነታችን ሰቅዞ ይዘናል እና በዚህ ምክንያት ነው እንጂ ኪንታሮት ሆዴ ውስጥ አለ በሚል ብዙ ጊዜ መድኒት ይሰጣል። ያም ደግሞ አግባብ አይደለም። በባህላዊ ነው አሁን በውሃ እንዳልከው በጨው ውሃ መዘፍዘፍ አለ። እንደገና ደግሞ በባህላዊ ህክምና በጣም ህመም ባለው ሁኔታ የሚሰጥ መድኃኒቶች አሉና ራስን በቃ እስከ መሳት የሚያደርሱ ከባድ ከባድ የሆኑ መድኃኒቶች አሉና አይነት መድኃኒቶች ያስወግዷቸዋል ወይንስ ሰው በተለምዶ ነው የሚያደርገው? ይሄ መዘፍዘፉ አንዳንድ ቅባት ሳሙና እንደሚባለው ነገሮች እነሱ እነሱ ነገሮች በአንተ ልምድ በአንተ ተመክሮ ምን ይመስላል? ምክንያቱም እዚህ ላይ የምናቀርበው የአንተን የተመክሮ የአንተን ልምድ ነው፣ እዚህ ፕሮግራማችን ላይ የምናቀርበው እና በአንተን ልምድ እና ተመክሮ ባየኸው ባጠናከው ምንድን ነው ለአንተ ይሄ? ኦኬ በጣም አሪፍ ጥያቄ ነው። እንደውም አሁን ያነሳሽው ንግግራችን ሁላ ባጭሩ ለተመልካቾችም ግልጽ የሚሆን ነገር ነው። አሁን ይሄ የሚባለው ነገር ሁሉ በባህላዊ አስወጣው እንደዚህ አይነት መድኃኒት ጠጣው አስቀመጠኝ የሚባለው ነገር ሁላ ማለት ነው ለጊዜው ይመስላል። ግን አሰራሩ በጣም ለባህል ህክምናችን ከየት ጎራ ብሎ እንደገባ እራሱ እኔ አላቅም። ከመንገድ ላይ ዝም ብሎ የመጣ የሆኑ ሰዎች አሰራር እንጂ ኖርማል አባቶቻችን ኪንታሮትን በጣም በቀለለ መልክ ልክ ምግብ በልተን ርቦን ምግብ ስንበላ እንደሚያረካን ሁሉ ህክምናቸውን በጣም በቃ ምቹ የሆነ አይነት የተዘጋጀ ህክምና አለ ያ ነው እንጂ፣ ይሄ በውሃ መዘፍዘፍ በሳሙና መታጠብ መድኃኒትን በባህላዊ መንገድ ሰው ራሱን እስኪ ሲል ድረስ ተቃጥሎ ለዛውም በሰው ተይዞ ሁለት ቀን ሶስት ቀን ምግብ ሳይበላ የሚደረገው ነገር በጣም በቃ የማይደገፍ ከእውቀት ነፃ የሆነ የጭካኔ አሰራር ነው እሱ እና ትልቁ ነገር ሊሆን የሚገባው ኢትዮጵያ ውስጥ ያሉ እጽዋቶች ለኪንታሮት የትኞቹ ናቸው ኪንታሮትን ያለ ሪስክ ያለ ጠባሳ ያለ ቁስለት የሚያድኑት የሚለውን ጠቅላላ መመርመርና ማወቅ ለቀጣይ ለመጪው ትውልድ አስፈላጊ ነው ይሄ ነው መጠናትም መታየትም ያለበት አሁን ያልከው በጣም ትልቅ ነገር ነው ምክንያቱም በሳይንሱም ማንኛውም ታካሚ ህመም ሳይሰማው ነው ህክምናውን አድርጎ መዳን ያለበት ታማሚ መጥቶ ህመሙን ሊሰ- ህመሙን ለማጥፋት እንጂ ህመም እንዲሰማው አይደለም የሚመጣው እና ህመም በሌለበት አይነት መንገድ ነው አክመው የሚያጠፉት። ህክምና ታከማለሁ ብሎ መጥቶ ሌላ ጉዳት ሌላ የማይወጣው ለሌላ ችግር የሚያጋልጠው ውስጥ መግባት የለበትም። በአብዛኛው በአሁን ሰዓት ብዙ ሰዎች በዚህ ምክንያት ስፔሻል የስኳር ታማሚዎች ሌላ የጤና ችግር ውስጥ ገብተው ዳይፐር እስከ ማስሮ እስከመንቀሳቀስ ህይወታቸው እስኪያልፍ ድረስ የሚሰቃዩ ብዙ ሰዎች አሉ። በባለሙያ ስህተት ሰውድን አለው ብሎ ሰው ጋር እየሄደ እና ይሄ በጣም ሊቀር የሚገባ ነው። አንዱ ከአንዱ ደግሞ ሊማር ይገባል። ምናልባት የሁሉ ታናሽ ሊሆን ይችላለው፣ ግን ሀሳቡ ታናሽ አይደለም። ያሰራሩላ ታላቅ ነው። ቅድም እንዳልኩሽ ኢትዮጵያ ውስጥ ለኪንታሮት የሚሆኑ እጽዋቶች ምንድን ናቸው? አብዛኛው መርዛማ ያልሆነ ወተት የሚያመነጩ እጽዋቶች የኪንታሮት መድኃኒት ናቸው። መርዛማ ያልሆነ ወተት የሚያመነጩ እጽዋቶች እንግዲህ ለኪንታሮት መድኃኒት ናቸው። በምን ይለያሉ? መርዛማ ያልሆነ ወተት የሚያመነጭ። ለምሳሌ መርዛማ የሚያመነጩ እንደ ቅንጭብ፣ ቁልቋል፣ አንተርፋ እነኝ በጣም መርዛማ ናቸው፣ አይመከሩም። ግን ከዛ ውጭ ያሉት አብዛኛው ቀንበጣቸው ሲቆረጥ ወተት ያመነጫሉ። መርዛማ ያልሆነ ማንኛውም ነገ ማንም ሰው ሳይንስም ኢትዮጵያ ውስጥ እንግዲህ ሳይንቲስቶች ይወጡልናል። እግዚአብሔር እንግዲህ ሀገራችንን ባርኳታል። ሳይንቲስቶች የተማሩ ይወጣሉ። ለበቀናዎች አስተዎች ሲወጡ ይሄ ሀሳብ ይጠቅማቸዋል እና እኔ ደግሞ ምናልባት ይሄንን በጣም እንግዲህ እንደ አንድ የእድሜን እንግዲህ ለስራ ደርሼ ያየሁት ያመንኩት ብዙዎች የመሰከሩለት ሀሳብ ስለሆነ በየቀኑም አንድ ሰው ሁለት ሰው እየወሰደ ሰላም የሚያገኝበትም ነገር ስለሆነ ይህም በደንብ አስተውሉ። የትኛውም ወተት የሚያመነጭ መርዛማ ያልሆነ እጽዋት ቅጠሉ ቢወቀጥ ኪንታሮትን በጣም ስልሳ አምስት ሰባ ፐርሰንት ያለ ሪስክ፣ ያለ ህመም ያድናል። እንዴት ነው መዳን ያለበት ብለን ስንል፣ ኪንታሮት አይወጣም። ይወጣል ብላችሁ የምታስቡ ሰዎች ኪንታሮት አይወጣም። እውቀት ከሆነ የእውቀት ጥግ ከሆነ ስለ ኪንታሮት ኪንታሮትን ባለበት ማምከን ነው። ኪንታሮት የበቀለበት አካል ላይ ጠባሳ ሳንሰራ እግር ላይ ከወጣ ይሄ እግር ላይ የሚወጣ ከውስጥ የሚወጣ መዳፍ ውስጥ የሚወጣ ተረገዝ ላይ የሚወጣ አለ ሙሉ እግራችን መዳፍ ላይ የሚወጣ አለ እንግዲህ ያንን እዛው በቦታው አርሶ ማምከን ነው ልክ ለምሳሌ ነጭ ሽንኩርት እንበል ወይ ገብስ ውሃ ቢያገኝ ይበቅላል ያቆነጉላል ውሃውን ብንከለክለው አፈር ብንከለክለው እና የፀሐይ ብርሃን ብቻ ቢያገኝ ምን ይሆናል ይፈሳል ሽሪንክ ማለት ነው ይፈሳል እና ያንን ያንን ጥበብ መጠቀም ነው። እስከዛ የሚያደርስ አስተሳሰብ ማምጣት ነው። ሲታከምም በእርጥበት ብቻ ማከም ነው። በማቃጥል እርጥበት ኪንታሮትን ማከም ነው። ማኅፀንም ላይ ቢሆን በዛ መልኩ ማከም ነው። አሁን የማኅፀን ጫፍ ካንሰር የሚባል አለ። የማኅፀን በር ካንሰር የሚባል አለ። ለዚህ ሁላ መንስኤው ኪንታሮት ነው። ምክንያቱም ኪንታሮት መሆኑ አያስታውቅም። እዛጋ ጋ እነኛ ነጠብጣቦች የሰውነታችን ከለር የቆዳችንን አይነት ናቸው ግን ህመም አለ። እንደ ጦር የሚዋጋ ህመም አለ። እንደ እሳት የሚያቃጥል ቃጠለው አለ እዛ አካባቢ ላይ። ለዚህ ደግሞ ምን እናደርጋለን? ቅድም ያልኩሽን አስተጣጠብ ሳሙና እንጠቀማለን፣ ጨው ላይ እንዘፈዘፋለን። ጭራሽ ለጊዜው ለአስር ደቂቃ ለአስራ አምስት ደቂቃ ጸጥ ይልልናል። ግን ኬዙን ወዴት እናሳድገዋለን? ወደ ካንሰር እናሳድገዋለን። ከዚህ ሁላ ደግሞ እንግዲህ ቅድም ስለ ልት ታውርተናል። ኪንታሮት ሲፈጠር በአብዛኛው እብጠት አለ። የአይሪያ እብጠት ሲኖር በቃ አስነካም ጭራሽ መፈጠርሽን ሁላ ነው የሚያስጠላሽ። ውጋት አለ፣ ቃጠሎ አለ። ያን ጊዜ መቀመጡላ እንደዚህ ኖርማል ራስን ችሎ እኔና አንቺ እንደተቀመጥነው መቀመጥ ላይችል ይችላል። ያታማሚ የሰገራ ድርቀት አለ፣ ሽንት ቤት በአግባቡ እንደዚህ አይነት ነገር ሲፈጠር እንደው ምግብ ከመብላት ራሱ እየተቆጠብን እንመጣለን። የወገብ ድርቀት አለ፣ ህመም አለ፣ የግር መደንዘዝ አለ። እነህ ሁላ ነገሮች የሚያመጣው ኪንታሮት ነው። ግን ይሄ ሲሆን ቅድም ያልኩሽ ውሃ መጠጣት እራታችንን አንጀትን የሚያለመልም የሚያለሰልስ አመጋገብ መመገብ። ከዛ ሲያልፍ ግን እንግዲህ ወደዚህ ደረጃ ከመጣና ህመማችን ህመም መሆኑ ከለየለት ምንድን ነው ማድረግ ያለብን? ምንም አይነት የትኛውን ባለሙያ እንደው እድሜ ጠገብ ሽማግሌ እንኳን ቢሆን ጠጡ ብሎ የሚሰጣችው መድኃኒት አትጠጡ። ለኪንታሮት ምንም አይነት መድኃኒት መጠጣት አያስፈልግም። ምንም ኪንታሮትን እድና አለው ብላችሁ ብትጠጡ ጭራሽ እዛ ጋር በኪንታሮት ምክንያት የደረቀ አንጀታችሁ ይጎዳል። ውስጣችሁ ፈሳሽ የለም። የሌለ ፈሳሽ ያስቀምጣችሁና ሌላ ችግር ውስጥ ትገባላችሁ። ኪንታሮት እንደታመማችሁ ካወቃችሁ ምንም አይነት የሚያስቀምጥ መድኃኒት በተቅማጥ ይወጣል ብላችሁ አትጠጡ። ኤክስተርናል ነው ኦር ደግሞ ከቆዳ ጋር የተያያዘ ነገር ነው ኢንተርናልም ቢሆን ኪንታሮት መታከም ያለበት ሌላ። ዛሬ እኔ የምነግራችሁን መንገድ በቤታችሁ ፕራክቲስ አድርጉ። ሁላችሁም ኢትዮጵያዊ ናችሁ፣ እኔም ኢትዮጵያዊ ነኝ። የአባቶቻችሁ እውቀት ነው። ይህን ነገር ነው ዴቨሎፕ እንድናደረግ እንድናበረታታ የሚገባው እና ልጆቻችን ህፃናት፣ ለምሳሌ በሰገራ ድርቀት ይቸገራሉ ህፃናት፣ ነፍሰ ጡሮች ይቸገራሉ። ብዙ ጊዜ እኔም የማውቀው ማለት ነው ሲቸገሩ ህክምናው ያስቀመጠው መፍትሄ የለም። ድርቀትን እንትን በቀጣይ ለረዥም ጊዜ ድርቀትን ማስወገድ የሚቻልበት ከፋርማሲ የምታመጩ ነገር የለም። የሆነ ጊዜያዊ ነገር ነው ትሪት የምታደረጊበት። እና በተለይ ህፃናት ደግሞ በጣም ወላጆች ይቸገራሉ። በአሁኑ ሰዓት ጨቅላ ህፃን ማለት ነው ጨቅላ ህፃን በቃ ካካው እየደረቀ ይቸገራሉ፣ ያለቅሳል፣ ሆዱ ይነፋል። በዛ ሰዓት አንድ ህፃን ልጅ ግን ሲሆን የልት ጥቅም ምንድን ነው? እዚህ ጋር የሚለው ነው። ቀደም ስሙን የጠራነው ልት የሚባለው እጽዋት በፎቶም ተደግፎ ከቪዲዮው ጋር ይቀርባል ነው። እኔም ደግሞ እዥላችሁ ቀርቤያለሁ። ልት ማለት ይሄ ነው። ይሄ እጽዋት ማለት ነው። ይሄ እጽዋት ይኸው። ይሄ እጽዋት እዚህ ጋር ትንሽ እጽዋቱ በጣም ለስላሳ ነው፣ ግን ቶሎ የመጠውለግ ባህሪ ያለው ይኸው።